ሰላም ሰላም ወዳጆች፣ እንደምን አላችሁ? ዛሬም ደግሞ እንደተለመደው የስምንት ወር ህጻናት ምግብ የመጀመሪያ ቀን ምሳ ይዤ መጥቻለሁ። እዚህ ጋር ምስር እና በቲማቲም የሚሰራ የህጻናት ምግብ ነው። በመጀመሪያ ቲማቲማችንን እንቀቅላለን። ምስራችንን ሙልጭ አድርገን በማጠብ ደግሞ ምስሩንም እንቀቅላለን። ቲማቲማችንን ልጣጩን ልጠን ልጣጩን በመጣል አድቅቀን እንከትፈዋለን። የተቀቀለውን ቲማቲም ምስራችን ላይ ነጭ ሽንኩርት እና ሽንኩርት በማድረግ እናበስለዋለን። ኩክ ብሎ የበሰለልን የበሰለልንን በሹካ ጨፍለቅ ጨፍለቅ አድርገን እኔ እዚህ ጋር ሽንኩርቱን ከፍ ከፍ አድርጌ ስለጨመርኩት ነው። በመፍጫ የፈጫወት ግን በሹካ እንደዚህ መቅጠን የለበትም። በላዩ ላይ የወይራ ዘይት በመጨመር ቀላቅለን ልጆቻችንን እንመግባለን። የተለያየ ቪዲዮዎች ደግሞ ይህንንም ሙሉ ቪዲዮ በተከታታይ ከፈለጋችሁ ዩቱብ ፕሌሊስት ላይ ስላላችሁ እሱን መመልከት ትችላላችሁ። ደህና ሆኖ።